ያስቆለደው ሱሪ የታጠቀን ያጠገብ አይደርስም ቲክቶከር እኔ እንደሰጠው የሰጠ የለም የለም በኔ የሰጠ የለም ተደብቄ ስለሰጠው ነው ጸጥ ብዬ ስለሰጠው ነው ዝም ብዬ ስለሰጠው አስገድሏቸው ይሙቱ ምን ይሰራ ደብሬ ፈለጋችሁ ደብሬ ፈለጋችሁ አስገድሏቸው ድሬዳዋን ያሉት አስገድሏቸው ወንድሞቼን ይህን የፈለጋችሁት ሌላ ምን አለ እንዲሞትን የፈለጓችሁት ይሙቱ ነገርኳችሁ። እስከ ስብዝራቸው ሰብዝርዝራቸው እስከ ስራቸው ይሙቱ። ምን ይሰራሉ? ይሄ እኔ

ጆከር ግን ለምን ታርክናን እንትማትለው ነው? አዳምጪኝ። ልጁ ጋር ተጣሉ አይደለ? ተሰዳደቡ። ሲሰድባት እኔና ማሜ ገብተን አስቆምነዋል። ያ ትቷታል። ዛሬ አንድ ነገር የመናገር የምፈልገው ኦኬ፣ ሰደባት አይደል? ግን

ያን ቀን እኛ ገብተን ኔና ማሚ እረፍ ብለን አስነስተነዋል። ጆከር እንዳታስፈራራኝ፣ እንዳታስፈራራኝ

አንድ ሺ ቆይሽ ስማኝን፣ ወላሂ ኔ ገብቼ ጃፒ ፈተና ናት ብለን እኔ እና ማሜ ነን ያስነሳ ነው። አምስት ስድስት ጊዜ አውርዶ ማለት ነው ትቷታል። እሷ እሷ ምን አውቃለሁ በምን እንደተጣሉ። የቃይስ እኮ መከራን አየሁ እኔ። ጆከር ልገርክ

እናቱ የወለነች በሬ ላይ አይደርስ ብያለሁ። ጆከር ምን ምን ታመጫለሽ? የለኝም አበሻ ጓደኛ። እስኪ ወንድ የሆነ በሬ ላይ አየሁት እኮ ሁሉም ውርደትን፣ ሁሉም ጓደኛ እየመሰላችሁ የምትፈልጉት የላቸውም። ጆከር እመነኝ፣ እኔ አበሻ ጓደኛ የለኝም። በቃ የለኝም፣ አበሻ ጓደኛ ወንድ እየው እኔ አበሻ ጓደኛ እንደሌለኝ አንተ እንደሌለ ያንተ ታውቃለህ። ጆከርና አልሰደብኩትም፣ ሰደበችኝ እንዳትል የለኝም፣ አልሰደብኩትም። በቃ ልጆች ስማቸውን የተናገርኩት እንዲሞቱ ፈልጌ ነው። እኔም ጤነኛ እንደሆነ አንተ ያልገባህ ነገር ማለት ነው። ነው፣ አልገባህም? አልገባም። ኦኬ፣ ቆይ ስማ፣ ይሄ ሪሴት ምናምን ያሳየችው ለገንዘቡ ብላ አይደለም። ገባ ይሄ ያለ አይደለ በጣም ህመሙ የሚመጣባትኝ እኔ ስለማቅ ነው። አማራ አይደለሽም ተብሎ አሁን እሷ ያሳየችው ሪስቱን አሳይተሽ እንዲያርጋለሁ አይ ነገር ይከርዳር ያስቀምጡታል። አይደለም ያስቀምጡት ገንዘቡን ብላ አይደለም። እሷ ግን ይሄው ለአንድ ሰው በህመሙ ስትመጣበት እንደዚህ ለህዝቡ እየሆነ አይደለሽም ብለ፣ ደግሞ ያነ ሰው ምን አድርጎ ነው አንድ ሳንቲም ሰጡ አያውቅም። ምንድን ነው ምንድነው እቻ አረባ ሀገር ተቀምጣ ምናምን ብዙ ነገር አድርጋለች። እና ከዚህም በላይ ደግሞ ተነስቶ ደግሞ አይ አንቺ እንደዚህ አይደለሽም፣ አማራ አይደለሽም። ኦ ኦኬ። አሁን ማን ነው እንትን ብሔር ምናምን እየሰጡ እያከፋፈሉ ነው እንዴ? በጣም ነው የሚደብረው ስሜቷ። ያ ጠጥታለች፣ እች ልጅ አዎ፣ ጠጥታለች። ግን ከህመሟ ከልቧ ነው የምታወራ ለምን እንደዚህ አይደለሽም ስለተባለች? እች ልጅ እኮ የወንድሟን ስም እኔ ራሴ ከስንት ጊዜ በኋላ ነው የወንድሟን ስም የነገረችን ዛሬ እንደዚህ ደፍራ የወንድሞቹን ሁሉን ነገር ስትናገር በጣም ስላመማት ነው። ተረዷተኝ። ለምን በማንነቷ በጣም እምትኮራ ታውቃላችሁ። እንኳን ለራሷ ለቤተስ ለስንት ሰው ብሔር ሰዓት ላይ ሃይማኖት ሰዓት ላይ ያደረገችው የረዳች ነች። እና ይሄኑን ላይ ያደረገች አንድ ሰው መጥቶ አንቺ እኮ እንደዚህ አይደለሽም ሲላተኝ ለዛ ነው ሪሴቱን አምጣ ያሳየችው እንጂ ጆኬር ሰብስበን እንድትመልስላት ምናምን ነገር እንዲሰጣት አይደለም። ከዚህ ላይ ደግሞ ፕሊዝ ተረዷተኝ፣ አሟታ አሟታል። በቃ ፕሊዝ ጉቺ፣ አሁን አንቺ ውጪ ውጪ፣ ጉቺ ተኚ። በቃ እኛ በእንትን የምናደርገው እናደርጋለን። ፕሊዝ ውጪ፣ አንቺ እረፍት አድርጊ ተኚ። ፕሊዝ ጉቺ፣ ጉቺ አይቃለው እሱ አሁን ውጪና ተኝ። ሰው ቤት እንዳታስገቧት፣ እንትኑ ቤት ሽከረከረ። እስኪ ታብታብ አድርጉ። እኔ እኮ እንትኑን ምንድን ታብታብ አድርጉ። ትሽከረከራል

ሮሚ አብረን እኮ ነን። እሷ ሰደበው የምትለው ሰው አብረን ውለታችንንም ለጥፎ ሲሰድበን የነበረው ገባሽ ሮሚ። እኔ ግን ምንም አልመሰለኝ። ሲሰድበን ነበር ጃፒ እኮ ነው የሰደባት፣ እኮ ሲሰድበን ነበር እኮ እኔንም እሷንም ምንም አልመሰለኝም፣ ላይክ ቦታም አልሰጠሁት። ግን እሷ በቃ የሆነ ስለተሰማት ነው የተናገረችው። መጥፎ ነገር አትናገሩ፣ ኮመንት ያላችሁት። አንዳንዴ ሰው ሆርሲብ ሰው ምናምን ይሄን ያህል ደረጃ ልትናገር የደረሰችው እና ተረዷት ምናምን ም እንደምራሱ ራሱ አላቅምሮ ሚማርያምን ረዋበጉበት እኮ አይደለም ሰው እኔን ተነስቶ ጉራጌ አይደለሽም እኔ ጉራጌነቴን አውቀዋለሁ። ግን አንዳንዴ ራስሽ ሰው ሲናገርሽ ከአቅም በላይ ነው የምትበሳጭው። ይሄ ነው አሁን አናዷት እሱ ያለ ነገር ነው ግን፣ ያው በቃ አንድ ያለ አይደለ ትንሽ ምን ነገር እንትን ሲልሽ ኮመንትም ከቆሰቆሶች ምናምን በዛው ትሄጅበታለሽ ምናምን ትናገራለሽ። እኔ ያው ስድስት ዓመት ሙሉ ታውቂያለሽ ሮሚ አንቺ እንኳን አማራ ያልሆንሽ፣ ታውቂያለሽ ሲረቅጡኝ፣ ሲሰድቡኝ፣ ሲገፉን የኖሩት እኔ ምንም አይመስለኝም አሁን ላይ። በፊት ላይ አዝናለሁ ምናምን ለምን እላለሁ። አሁን ላይ ግን እኔ እግዚአብሔርን አጥንቴንም አያመኝ ምንም አይመስለኝም በቃ አብሮን የረገጠን ሮሚ። ቀን ሙሉ ሲረቅጠን ያዋለው እኔ ምንም አልተሰማኝ፣ ቦታም አልሰጠሁትም። እሷ እንትን ስላለች ነው እና እኔ ታረገዋ ጓደኛዬ ከትግል ለምን ያስወጣሉ? እየተሳደቡ ለምንድን ነው? ጆከር እሱ ማስቆም አይችልም። እኔ አሁን ጉቺ ጆከር እዛ ሆኗል። ጆከር እሽለዋል እንዴ አይለው አይ እንዳውም እሱ ቤት የሆነ ነገር ሲባል እንዳውም እኔ ጆከር በውስጥ ከዛ በኋላ የሚመልሰው መለሰ በቃ ላሽ ነው ያልኩት። ምንም ቦታም አልሰጠውም። ገባሽ ግን ይመስለኛል። ላይ ላይ ተቀምጣ ይሆናል አይደለ? ፈታ እያለች ከስር ኮመንቱ ምናምንም ሲሸቆሽቋት ነበር። ለዛ ለዛ መሰለኝ በቃ እኔ እኮ በጣም በተለይ እግዚአብሔርን ላይፍ ላይ ሆነሽ

ነናቴ ምን እንደ እዚህ ሚዲያ ላይ አንተን እንደማቋቋዋለው። አባቴ እኔ በአካል አንገናኝ በምን አንገናኝ በዙ ሚዲያ ላይ ምንድነው ጓደኛችን። እኔ ኮ አሁን ማይም ተናገረኝ ብላ ትናድዳለች። እንዴት ጆከር ማለት እኮ ደግሞ ኔ ቤት ልትሰዳደብ ነው የመጣው መሀይም፣ ራስነ ጡዘታ ሰዓትና ጊዜ ጠብቀ ሰው የምትሳደብ ልክስክስ፣ ማነው ማነህ አንተ? ራስህ አላቅህም። መሀይም አንተ ነህ። ሰው የገብተህ ሰው የምትሳደብ መሀይም ራስህ ልክስክስ። ምን አባቱ ይጨማለቃል? ይሄ ደግሞ ዣንጥላ ራስ፣ የፍሬንድ ልትሳደብ ነው። እንደ ፍሬንድሽ ነው ያልከኝ አሁ